ለፊት ቆዳ ውበትና ለፀጉር ተስማሚ ቆንጆ ያልኩት የፀጉር ቅባት አሰራር ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። የዛሬ ቪዲዮ ለፀጉር ለፊት የብርቱካን ፀጉር የፊት ቅባት ነው። ለቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ እንድትሆኑ በትህትና በአክብሮት እየጠየቅኩኝ ይህንን ቅባት ለመስራት በጣም ቀላል፣ አንድ ብርቱካን እና በኦሊቭ ኦይል ነው የሰራሁት። እስከ መጨረሻውን ካያችሁት የቪዲዮውን መጨረሻ ላይ ሁሉንም ነገር ታገኛላችሁ ማለት ነው። የሚያስፈልገን አንድ በደንብ የታጠበው ብርቱካን፣ መጀመሪያ በጨው እና በውሃ በደንብ አጥቤ ዋለሁኝ ብርቱካኔ። ከዛ በኋላ እንደዚህ እንደምታየው ትልቅ ነው፣ በጣም ትልቅ ብርቱካን ነው። የብርቱካን ቅባት ወይም ደግሞ የብርቱካን ልጣጭ ቫይታሚን ሲ ይገኛል። በውስጡ እና ብዙ ጊዜ የምንጠቀመው ቆዳው ነው የብርቱኳን ቆዳ። በተለይ ማድያት ያለባችሁ ልጆች በዚ አጋጣሚ ልንገራችሁ፣ ለፀጉር ብቻ ሳይሆን ዛሬ የሰራሁት የፀጉር ነው፣ ግን ልጣጩን በደንብ አድርቃችሁት ለማዲያት ነው እዚ ጋር እየተናገርኩኝ ያለሁት በደንብ አጥባችሁ አድርቃችሁ ወቅጣችሁ ከቫዝሊን ጋር ወይም ደግሞ ከኦሊቭ ኦይል ጋር ብትቀቡት ማዲያታችሁን በጣም እየቀነሰ እየደመስ እንደው እየደመሰሰ ነው ይባላል። እየደመዘዘ እየደመዘዘ ይመጣል። እኔ አንድ ጓደኛዬ ሞክረዋለች። የእውነት ቀልድ አይደለም። ማዲያት ያለባችሁ ተጠቀሙት። ፊታችሁ ላይ በጣም ብዙ ማዲያት ካለባችሁ፣ የብጉር ጠባሳ ምናምን ካለባችሁ የብርቱካን ልጣጩን ብቻ አድርቃችሁ ተጠቀሙት። የዛሬ ቪዲዮ ለፀጉርና ለፊት ነው። እኔ ብርቱካን ፊቴን ታጥቤ እንደ ሲሮም እጠቀመዋለሁኝ ዘይቱን ማለት ነው። ማታ ስተኛ ጠዋት በሳሙና ታጥቤ እቀበዋለሁኝ ማለት ነው። ከዛ ለፀጉሬም እጠቀመዋለሁኝ። ግማሹን ራሱ መፍጫ ይሞልቶታል። በጣም ትልቅ ብርቱካን ከመሆኑ የተነሳ ግማሹን እፈጨዋለሁኝ። በደንብ ነው የምፈጨው። እናንተ መፍጫ ከሌላችሁ እንትኑን ልጣጩን መወረሽ ትችላላችሁ። እኔ ግን መፍጫ ስላለኝ እፈጨዋለሁኝ። አዲስ ዩቱብን ላይክ፣ ሰብስክራይበር፣ ሼር አድርጉ። ጥያቄም ደግሞ ካላችሁ በኮሜንት መጠየቅ ትችላላችሁ። ለሁላችሁም እንኳን ባልመልስ አንድ ቀን ቪዲዮ ሰርቼ እመልሳለሁኝ ማለት ነው። ከነውሃው ነው የምሰራው። እናንተ ከፈለጋችሁ ቆዳውንም ብቻ መስራትም ይቻላል፣ ከነውሃውን መስራት ይቻላል። ከዚህ በፊቱ በቆዳው ብቻ ነው ቦርሼ የሰራሁት። አሁን ግን ሁሉንም ነው የምሰራው። በደንብ ከፈጨሁት በኋላ እቃ ላይ ገለብጠው እና ከዛ እቃ ላይ ከገለበጥኩት በኋላ ሲያምር፣ ስማ፣ በጣም የሚያምሩ ማሻል እነዚህ እቃ ላይ ከገለበጥኩት በኋላ የሚጨምረው አሁን ያው የቀረኝን ለመፍጨት ነው። እዚጋ እየተዘጋጀሁኝ ያለሁት ግን የቀረኝን ሁሉንም አይደለም የፈጨሁት። እዚ ጋ ደግሞ ያምረኛል ደግሞ ግማሹን መብላት ነው። እዚ ጋ በልችዋለሁኝ። የቀረኝን እንደዚህ የፈጨሁና እዚ ጋ ፈጭቼ ጨርሼ መጨረሻ ላይ ነው አሁን የሚያስፈልገው ነገር እዚ ጋ እናንተ ካላችሁ ኦሊቭ ኦይል ከሌላችሁ ደግሞ በኮኮናት ኦይል ወይም ደግሞ ባላችሁ የፀጉር ቅባትን መስራት ትችላላችሁ። እኔ ደግሞ ኦሊቭ ኦይል ስላለኝ በኦሊቭ ኦይል ነው የምሰራው። እዚህ ጋ ደግሞ ከኮኮናት ኦይል እና እሬት በእሬት እና በኮኮናት የተሰራ ቅባት ነው። ጋዜ ላይ ጥደዋለሁ። ጋዜ ላይ ጥጄ በደንብ ነው የማንተከጥቀው፣ ብርቱካን ውሃ ስላለው ቅባቱን እንዳያበላሽብን ጋዙን ቀንሰ ነው፣ በደንብ ነው ማንተክተክ ያለብን። በደንብ በደንብ ውሃውን ምጥጥ አድርጎ ቅባቱን እስኪተፋልን ድረስ ያስታውቃልክ። ቅባቱን ሲተፋ ውሃ ጨርሰዋል ማለት ነው። ለምን ውሃ ካለው የቅባቱ መጨረሻ አያምርም፣ ያበላሸዋል። ይህንን ፀጉራችሁ ከመታጠባችሁም በፊት ከታጥባችሁም ወጥታችሁ መቀባት ትችላላችሁ። ለፊታችሁ ግን አንድ ሳምንት በተከታታይ በተከታታይ ብትቀቡት ፊታችሁ በጣም ነው የሚያለሰልስላችሁ። አጠቃላይ በቃ ብርቱካን ለቆዳ ውበት ዋው፣ በጣም አስፈላጊና ጠቃሚ ነው። አንድ ፍሬ ብርቱካን እራሱ እኮ ሐኪም ብሉ ይላል፣ ይመክራል እኮ። አንድ ፍሬ ብርቱካን ብንበላ ለጤንነታችንም በጣም አሪፍ ነው። ያው ካገኘን ማለት ነው፣ ሁሌም አይገኝም። አንዳንዴ ይገኛል፣ አንዳንዴ አይገኝም። ወቅትም አለው ብርቱካን የሚገኝበትና አሁን እዚህ አገር ላይ ያለ ብርቱካን፣ የብርቱካን ወቅት አለ። አሁን የብርቱካን ወቅት ላይ ነበር፣ አሁን አልቋል። ለምሳሌ ከአሁን በኋላ ብርቱካን ብፈልግ አላገኝም። ጋዜ ላይ እንደዚህ በደንብ አንተከትከዋለሁኝ ቢያንስ አንድ ሰላሳ ሰላሳ አምስት ደቂቃ ነው የማንተከትከው። ከዛም በላይ ማንተክተክ ትችላላችሁ፣ ግን ሰላሳ አምስት እና ሰላሳ ደቂቃ በቂው ነው። ትንሹ ጋዜ ላይ ነው የጣትኩት። ይህንንም ልቅ መጨረሻ ላይ እቀንሰዋለሁኝ። ቻናሌ ላይ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በጣም ብዙ ቪዲዮዎች ሰርች ያለሁኝ፣ ወረድ ብላችሁ ብታዩ የምትጠቀሙባቸው ቪዲዮዎች አሉ። ለጥፍር፣ ለእግር፣ ለብብት፣ ለጥርስ፣ ለብዙ ነገር ብዙ ቪዲዮ ሰርች ያለሁኝ። እርግጠኛ ነኝ ትጠቀሙበታላችሁ። ጋዜና ጥፍቼ አውርጄው ከቀዘቀዘልኝ በኋላ እዚጋ እያጠለልኩት ነው። በንጹህ ጨርቅ ማጥለል ሁሉንም በአንዴ ነው የማጥለው። እኔ ንጹህ ጨርቅ ሳገኝ እንደዚህ ነጭ ሆኖ ንጹህ ጨርቅ ሳገኝ አልጥለውም። በደንብ አጥበውና በቃ አስቀምጠዋለሁኝ። ለዚህ ቀን ይጠቅመኛል። ያያችሁት አያምርም? በቃ ይሄ ኦሪጂናል የብርቱካን የፀጉር ቅባት እና የፊት ቅባት ነው ማለት ነው። ምንም አይነት ነገር የሌለው ራሳችን አይናችን እያየ እየሰራ ነው። በጣም ቆንጆ ፀጉር የሚያሳድግ ፀጉር የሚያፋፋ ለቆዳችሁ ውበት፣ ፎረፎር ላለባችሁ፣ እንደዚሁም ደግሞ ፀጉራችሁ እየተሰባበረ እየተነቃቀለ ላስቸገራችሁ ልጆች ሞክሩት። ከግንባራችሁ ለሚሳሳ ይሄ ለአንድ ወር ከዛም በላይ ይጠቀመዋለሁ እኔ አብዛኛውም ጊዜ ቅባት ስሰራ ፍሪጅ ውስጥ ነው የማስቀምጠው። ከዛ ፍሪጅ ውስጥ አስቀምጠው እና ከመጠቀሜ ከአስር ደቂቃ ከ20 ደቂቃ በፊት ውጭ አስቀምጠዋልሁኝ። ከዛ በኋላ ነው የምቀባው ከዛ በኋላ ነው የምቀባው እንጂ ልክ እንዳወጣሁት፣ በተለይ ፀጉራችሁ ላይ ቀዝቃዛ ነገር በጣም ተጠንቀቁ። የብርድ በሽታ ያስይዛል፣ ፀጉር ላይ ማለት ነው። ልክ አውጥታችሁት ፍሪጅ ውስጥ ካለ ላልተወሰነ ሰዓት ውጭ መቀመጥ አለበት። አሁን እቃዬ ውስጥ ገለብጠዋልሁኝ። እንደዚህ እቃ ዘይት ነገር ስታስቀምጡ በጠርሙስ ነገር ቢሆን አሪፍ ነው። እንደዚህ መስታወት ነገር ማለት ነው። ፕላስቲክ ብዙ ጊዜ ያበላሻል። እንደዚህ ግን መስታወት ነገር ከሆነ ግን መስታወት ነው የሚባለው ወይስ ምንድን ነው የሚባለው? ብቻ እንትን አይልም አይበላሽም። የዛሬ ለጸጉርና ለፊት ቆዳ የሰራሁት ቆንጆ ያልኩት የፀጉር ቅባት ይህንን ይመስል ነበረ። እንደምትጠቀሙበት ሙሉ ተስፋ አለኝ። ውድ ቤተሰቦቼ ለቻናል አዲስ ከሆናችሁ ሼር ላይክ ሰብስክራይበር በማድረግ ቤተሰብ ሁኑ። እንደዚህ ፊታችሁም ደግሞ የፊታችሁን ቆዳ ተቀብታችሁት ከዛ ጠዋት ስትነሱ በሳሙና ታጥባችሁ ድጋሚ በሳሙና ታጥባችሁ ድጋሚ ድገሙት ጠዋትም ስትነሱ ማታ ከዛ ፊታችሁ ለውጥ ታያላችሁ ማለት ነው። ሌላ ቀን በሌላ ቪዲዮ እንገናኝ። በጣም አመሰግናለሁኝ ስለምትከታተሉኝ ስለምታበረታቱኝ እያመሰገንኩኝ ሌላ ቀን በተሻለ ቪዲዮ በጥሩ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ኢትዮጵያ ሀገራችንን ሰላም እያደርግልን። ግን ይህንን ቅባት ሞክራችሁት ለውጥ ካለው ግን በኮሜንት መጥታችሁ አሳውቁኝ። እኔ ብዙ ጊዜ ተጠቅሜው የጠቀመኝ ቅባት ነው። አመሰግናለሁ።